ሰሞኑን በናፍቆ ስንንገበገብ ደርሰውልናል። ዛሬ ጨረቃዎቹ ተከስተዋል። ደስ ያላችሁ በላይክ ሲቀጥል፣ ሶሲ ሁል ጊዜ በተንኮልና ሀይሚን በማበሳጨት ነው እንድምትመጩ፣ አንዳንድ ጊዜ ሀይሜን በማስደሰትና ሰርፕራይዝ በማድረግ እኒ ሽችል ከአራት ወር በፊት ታስታውሳላችሁ ቤተሰቦች ዛሬ እንግዲህ ያው ሰሞኑን እንደምታውቁት ቡራ እየፎከረ ነበረ ሀይሚየን ከባድ ፕራንኮቹ አረጋታለሁ እያለ ነበር። ግን የዛሬው እንደው ለፕራንክም ቢሆን በሴት ቦታ ወይም በሀይሚ ቦታ ሆናችሁ ብታስቡትም ብታዩትም በጣም ይደብራል፣ ያበሳጫል፣ ይጨንቃል። እኔ ራሱ ፕራንክ ነው እያለ እየተናገረ እንዴት እንደጨነቀ የልጅቷ አለባበሳ አኳኋኗ። ሲቀጥል ደግሞ ሀይሚ ስትመጣ ምን ይሰማታል? በጣም ከባድ ነበር ቤተሰቦች። ሶስት ከአራት ወር በፊት ከቡራ ጋር ሆና ሀይሚየን ፕራንክ ሲያረጓት ነበር። ሀይሚም ደግሞ መልሳ በርግጥ ፕራንክ አድርጋችኋለሁ ግን በጣም ከባድ ነበር። በዛን ረጅም ጉዞ ነበር የተጓዙት፣ ይታስታውሳላችሁ ያስታውሳችሁ አስታውሳችኋል። ዛሬም ተመሳሳይ ድርጊት ሩም ይዘው ከቡራ ማለት ይሄ የቡራ ስነ ምግባር አይደለም። ብዙ ጊዜ ለሴት ልጅ ክብር ይኑራት ይኑረን፣ እንደዚሁም ሴቶች ደግሞ ክብራችሁን ጠብቁ እያለ የሚመክር ሰው ነው። ዛሬ ግን ሩም ይዟት መጥቶ ሩም አይደለም፣ በነገራችሁ ላይ ቤታቸው መኝታ ክፍል አልጋው ላይ ቁጭ ቁብ ብላ ነው ሀይሚን የጠበቀቻት። ሀይሚ ሲገባ ያው ደንግጠን ወይንም አንቺ እኔ መደንግጥ አለብን፣ ያን ነገር ማስመሰል አለብን ብሎ ቡራ መጀመሪያ ተዘጋጅቶ ስለነበረ እንኳን አይደለም ደንግጠው ቀርቶ። አስባችሁታል? የሆነች ጓደኛ ወይንም የቅርብ ጓደኛ እንኳን ይገብዳል። ዝም ብሎ የሆነ ጓደኛችሁ ወይንም የሆነ ጓደኛችሁ መታ አድጋ ላይ ሲቀመጥ እናንተ አሚሯችሁ ላይ ምንድን ነው የሚሰጣችሁ? ምንድን ነው የሚያስተጋባባችሁ? ቡረ ሲጀመር መጀመሪያ እኮ ተናግሯል። እኔ በሆነ በሀይሚ ቦታ በጣም ከባድ ነው ለውሳኔ። እንዲያውም ቸኩል ቸኩል ይለኛል፣ እንኳን እንደዚህ አይነት ነገር ተፈጥሮ እያለ ነበር። ና ሀይሚዬ አንደኛ ትግስተኛ ናት። ሪስፔክት አርጋ ነበር ቡራንም እሷንም ስታዋራ ነበረው። ሲቀጥል ደግሞ ጥያቄ ነበረ የጠየቀቻቸው ምን እያደረጋችሁ ነው? አዎ ይገባል ጥያቄው እኮ ተገቢ ነው። ምክንያቱም አስባችሁታል ኖርማል ሰው እንኳን መኝታ ክፍላችሁ አይገባም እናንተ ፊት ካልሰጣችሁ ወይንም ደግሞ የሆነ ነገር ከሌላችሁ፣ መኝታ ክፍል አይገባም ለሀይሚ ፕራንክ እንደሆነ አታቅም። መጀመሪያ ላይ ገባችሁ አይደለ? ያው እነሱ ተነጋግረው ወይንም ያደረጉት ነገር ነው የመስራት ሲቀጥል ደግሞ ልክ ስትመጣ ለምን መጣች ብሎ ቡራ ስጠይቃ ታስባችሁ፣ በጣም ከባድ ነው የዛሬው ፕራንክ። እንደዛ አይነት ፕራንኮች እንደው ለፕራንክም ቢሆን ባታረጓቸው፣ በሀይሜ ና በቡራ መካከል ሌላ ሴትና ወንድ ባይገቡ እኔ ደስ ይለኛል። ሌላ ሰው ጋር ስሩ መስራት። አዎ ሁላችሁም እንድሰሩ ፈልጋለሁ። ግን ስሰሩ ምንድን ነው ሀይሜና ቡራ አንድ ላይ ሆናችሁ ያንኛው ሰውዬ ፕራንክ ብታረጉት እኔ እንደዛ ነው ምርጫ የኔ ምርጫ ግን ቤተሰብ ያው ሰሞኑን ጠፍተው ናፍቀው ነበረ ስለመጡት ደስ ብሎኛል። ሀይሚዬ ዛሬ በጣም በጣም ከምታስቡት በላይ ነው የተበሳጨች። የምር እየዛሬው ፕራንክ ቡራን በጥፊ አስመትቶታል ሲያንሰው ነው። እንዲሁም ደግሞ ሀይሚ በጣም እንዴት ነው የዋህ ስለሆነች ቅን ስለሆነች፣ ሲቀጥል ደግሞ ለቡራ በጣም ስለምታከብረው እንጂ ሌላ ሰው ቢሆን ወይንም እንደ በሀይሚ ቦታ እኔ የኔ የሆነ ሰው የምወደው ሰው እንደዛ አድርጎ ቢጠብቀኝ ምን እንደማደርግ ፈጣሪና እኔ ብቻ ነን የምናውቀው። ምክንያቱም የሚወድ ልብ ምን እንደሚያደርግ ራሱ ሲናደድ ምን እንደሚያደርግ ራሱ መገመት አይችልም ገባቹ አይደል ሀይሚዬ በጣም ተበሳጭታለች የሚዋሩባት ማለት ከመጣች በኋላ ምን አገባሽ ሁሉ ያላት ነበር ብራ ምን አገባሽ መብቴ እኮ ነው ማለት አንቺ ለምን ቶሎ መጣች በጣም አነጋገሩ ምንድነው እሷን ማበሳጨት ፕራንክ ማረጉ ያው ሪል እንድ እያስመሰሩ ነበር ሲያረጉት የነበረው ይሄ ደሞ በጣም ከባድ ነው ለሀይሚ የተሰማ ስሜት ለማንም ስለመጡ በመጀመሪያ ደስ ብሎኛል ሲቀጥል ግን ሶስና ማለት ነው ሀይሚዬ በጣም የዋህ ናት፣ ምርጥዬ ልጅ ናት፣ ተግባብቻታለሁ፣ ጓደኛ ናት እያለች ነበረ። ከእሷ ጋር አሪፍ የሆነ ኮንታክት አለን እያለች ነበረ። እንደዚያ የምታስቢ ከሆነ ሁሌ በተንኮላት ምጭ አሁን ይሄን ነገር እኔ ወድጄ አይደለም ቡራ አስገድድ ወይ ነው ለምን ወይ ነው እያለች ነበረ። ራሷን ምን ለማድረግ ነው እዳር ለማስወጣት ማለት ነው። ሁሉም ጥፋት ቡራ ላይ እንዲደረግ ግን ማለት ነው። አንቺ መከልከል እኮ ትችያለሽ። ሴት አይደለሽ፣ ይሰማሻል አይደለ? አሁን አንቺ የሆነ ጓደኛሽ እምትወጪው ፍቅረኛሽ፣ እንደዚያ አይነት ነገር ቢያደረግ ምን አይነት ስሜት ይሰማሻል? ይችላል ሁላችሁም ሴቶች በራሳችሁ ላይ ነው መፍረድ የምችሉት አይደለ ፕራንክም ቢሆን የሆነ ስሜት አያችሁ አሁን ሀይሚ ፕራንክ ነው እየተባለች እንኳን እንደዛ አይነት ፕራንክ የለም ላምናችሁ አልችልም ብላ ትታችሁ ነው ሄደችው በቃ ማለት አልተስማሙም ፕራንክነቱን አልተቀበለችውም አሁን ሀይሚያ ኩርፋለች ማለት ነው ቦራ ምንም እንኳን ካሜራውን ቢያሳያት ራሱ ይሄ ፕራንክ አይደለም እያለች ነበረ እንደዚህ እንዲሆን ያደረጋት ምንድን ነው መኝታ ቤት ገብታ ከዛም ደግሞ አልጋው ላይ ከዛ ብርድ ልብስ ለብሳ መገኘቷ ከዛ በላይ ደግሞ አለባበሷ ትንሽ ወጣ ያለ ነው። ከላይ ያስባችሁታል። ወንድ ልጅ ሆኖ ወንድና ሴት ለብራንክ ቢሆን ይከብዳል። እና ቡራ ይሄ ያንተ ማንነት እንዳልሆነ ሁላችንም እናውቃለን። ሀይሚም ታውቃለች። ግን አንዳንድ ጊዜ ደግሞ አደለ የሆነ ስሜት ይሰማታል። ና ተጠንቀቅላት፣ ለስሜቷ ሌላ ፕራንክ ተደራረጉ፣ ግን ከባድ አይሁን። ሲቀጥል ደግሞ ደስ ያለኝ ዛሬ ሆኖ አርጎ ፕራንክ ዛሬ ሆኖ መናገሩ ነው እና ሶስዬ ለሀይሚ እየመታ ሲብላት የምትወጃት ከሆነ እንደዛ አይነት ነገር ጥያቄ ስጠይቅሽ ቡራ ነው፣ እንደዛ መሆን የለበትም። ልጅ ሌላ አማራጭ ፕራንክ መስጠት ሀሳብ መስጠት ይቺ ነበረ፣ አንቺም ተስማምተች ነው ሀይሚን ያበሳጨሻት። በእርግጥ ሀይሚ እያይዞን ፕራንክ ነው ከመጀመሪያው። ቡራ ሲፎክር ነበረ ከቦታ ጅራ ጀምሮ ሀይሚየንማ ፕራንክ አረጋት አለው እያለ ነበረ ግን በጣም ነው የተናደደችው። በቃ ለመመጠ ችላት ምን ነበረ መልሷ? አቋረጥኋችሁ በቃ ልውጣላችሁ ትቀጥላላችሁ እያለች ነበር። በጣም ተናዳለች፣ ውስጡ አጨቆረው ቅጥል ነው ያለው። የምር ሀይሚ ያይዝሽ የኔ እናት፣ እንግዲህ ምንም ማድረግ አይቻልም። ግን ብድሩን ትችለዋለ ሆይ ነው፣ ቦራ ብድሩን ትችላለ ሆይ። ብድር በምድር ነው እኛና፣ ግን ብራንክ ተደራረገ ብራንክ ስራ ነው። ቤተሰቦቼ ግን ደግሞ እንደዚህ ውረታችሁን የሚያኮራርፍ ነገር የሚያበሳጭ ነገር አታድርጉ፣ አትደራረጉ። ለቀጣይ ግንኙነታችሁ ራሱ መልካም ሊሆን አይችልም። ለምን ሌላ ሰው በቃ ይሄ ወንድ ሴት አታስገቡ። ቡራም ብሏል እኔ በሀይሚ ቦታ ቢሆን ስሜቴ ውሳኔ ከባድ ነው እያለ ነበር። ና ከባድ መሆኑን ስሜቱን በራስህ ካሰብህ ሀይሚ ጋም ሲሄድ ደግሞ ከባድ ነው የሚሆነው። ማለት ፕራንክ ያለ ነገር ነው። ማንኛውም በውጭም አለም በእኛም ሀገር ማለት ነው። ግን ደግሞ እናንተን የሚያጣላ መሆን የለበትም ለማንም። እኛ በጉጉት ናፍቀናችሁ ስንጠብቃችሁ ነበረ። ፕራንኩ ትንሽ ከበድ ባለም ቢመጡም ግን መምጣታቸው ነው የወደድኩት። የምር ምር ሰሞኑ እናፍቀው ነበረ። አንደኛ ሁለት ያ ነበር ነገር ደግሞ ስቶሪ ላይ የሚያደርጉት ነገር በጣም ረብሾ የነበረ ውስጤን። እንደዚህ ገባ ወጣ እያልኩኝ መጡ አልመጡ እያልኩኝ የምጠባበቅ ልጅ ከእናንተ እኩል ማለት ነው። ኦዲየንሶች፣ ያው ሁላችሁም የሀይሚ የቡራ ወዳጆች የጨርቀ ፋሚሎች፣ እናንተም እርግጠኛ ወጣ ገባ ስትሉ ነበር። ብቻ ዋነኛውን ቁም ነገር የያዝኩት መምጣታቸው ነው። የሀይሚ መናደድ ትንሽ ቢያሳዝነኝም፣ ቡራም ደግሞ እየተሳቀቀ ነው በነገሮች ላይ ይህን ስራ የተሰራው መጀመሪያ ላይ ሀይሚ ከመምጣቷ መጀመሪያ፣ እንዲሁም ድፍረት ያገኘው ሀይሜ ከመጣች በኋላ ነው እንጂ ሀይሜ ሳትመጣ መጀመሪያ በጣም እየተሳቀቀ ነበር። አይታች ከሆነ ማለት ነው ልጅቷ አልጋው ላይ ጉብ ብላ፣ ሶሲ አልጋው ላይ ጉብ ብላ፣ እሱ ማለት ነው ቆራጠጣል። ልክ እንዳረገዘች ሴት ምጧ እንደመጣ ሴት ይቆራጠጣል፣ ወደዛ ወደዚህ ይላል፣ አልጋው ላይ ይደገፋል። በቃ የሚያረገው ነገር ነበር ጥፍት ያለበትኝና ከዛ ሀይሚ ከመጣች በኋላ ቀለል አለው። እናንተ የሆነ ጀግንነትም እንዴ ነው ሲያወራ! ራሱ ቆፍጠን ብሎ ማውራት ጀመረ እንጂ መጀመሪያ ላይ አትኩረታቸው፣ በትኩረት ማየት ትችላላችሁ። ቤተሰብ የምር ተጨንቆ ነበረ። ልጅቷ ግን ምንም አልመሰላትም። ኖርማል ነው ለሷ። ግን እንደዚ አይነት ስራ ሌላ ጊዜ ከመጣሽ ያጥቤ ነው የማሰጣሽ። ምንም እንኳን በስራ መልክም ብትመጭን፣ ያልተውሽም በመካከላችሁ እነሱን የሚያጠላ እነሱን የሚያለያ የሚያራርቅ፣ ወይንም ደግሞ የሚያኮራርፍ ነገር እኔ መተሽሰሪ አሜን ብዬ አልቀበልም። ከዚህ በኋላ ከዚህ በፊትም ከአራት ወር በፊት ቪዲዮ ገብታችሁ ማየት ይችላላችሁ የረሳችሁ ሰዎች ካላችሁና በዛ ሰዓትም ከባባድ ጊዜ ዎችን አሳልፈዋል በብራንክ ምክንያት ማለት ነው። ረዘም ያለ ነበር። በሰአቱ ደግሞ ፕራንክ የተደራረቁትኝ ና ቡራ ሶሲን ይዞ መጥቶ ማለት ነው። እኛና አሁንም ደግሞ በእንደዚህ መልክ መሆን የለበትም። ቡራዬ እንግዲህ የቅርታ መጠይቅ አለብህ ሀይሚዬን፣ አንደኛ ሁለተኛ ደግሞ ይቅርታ ሲባል መሸም ዝም ብሎ አደለ የሚያምር አበባ ይዘ እንግዲህ ነገ የሚያምር አበባ ይዞ ይቅርታ ሲጠይቃት ቪዲዮ ይለቀቃል ብዬ ተስፋ አደርጋለሁኝ። ሶሲም ተመሳሳይ የምትወጫት ከሆነ እንደዚህ አይነት ፕራንኮችን ሀይሚን አታድርጊያት። በቃ አለቀ። እንዲያውም ከሁለቱም ጎን ቆመሽ ሁለቱንም እንዴት ነው አሪፍ